አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ እህቶችን እንዴት ናችሁ? ደህና ናቸው፣ ሰላም ናቸው። እኔ ደህና ነኝ አልሐምድሊላህ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ቢከፋኝም ቢደላኝም ፈገግ ነው። ምን አባቱ ነው? ምን ይመጣል? መቼ እንደት ምኑ አላውቀውም። ቡና፣ ስኳር፣ እንቁላል፣ ዘይት ወሰት አድርጌ የበላልቄት እየበላሁ ነው እኔ ውድ እህቶች እንዴት ናችሁ? ደህና ናችሁ ወይ? ህብ ነፍስኩም ህብ ነፍስሽ። ሚሊዮን መራስ ተሰምተሃል። አንድ አረብ በቲክቶክ መጀመሪያ ራስሽ፣ ራስሽ፣ ራስሽ፣ ነፍስያሽ መጀመሪያ። ከቤተሰብሽም፣ ከምንሽም፣ ከምንሽም የሚቀድመው ራስሽ ጤነኛ። እኔ አሁን ቀጭን ነኝ፣ ውፍረም አይደለሁም። ሲማጉ ግን ጤነኛ ነኝ። እኔ ቆንጆ ግን ጤነኛ ነኝ። አስራ ሁለት አካላቴ ሙሉ አካላቴ ጤነኛ ነው። አያመኝም። አልሐምዱሊላህ ውፍረት ተሸክመው ደግሞ ስንት አይነት በሽታ እሚሏሉ። የሚ አሁን ቲክቶክ ላይ የሆነ ነገር ይሄ ነገር አወፍሮኛል ብላ ከቦሰተኝ ማለት ነው። ያላህ ብለሽ በምን እንደወፈርሽ ምን ምን እንደበላሽ ምን ምን እንደጠጣሽ ስሪል ምናምን። ጤነኛ ከሆንሽ ውፍረት ምን ይሰራልሻል? እዛ ሀገር ስትመጪ ማለት ነው፣ ወፍራም ሆነሽ ማለት ነው ሩዙ ምናምን አወፍሮሽ በቃ ጥብስቅ ብለሽ ዲንዲን ብለሽ ማለት ነው። ሙቀቱና ሩዙ ምናምን አወፍሮሽ እዚህ ስትመጪ ኩሽሽ በቃ ይሄ በድርቅ የተመታኝ ላመስለሽ እንዲሁ ከምትይ ቀጥነትሽን አልሀምድሊላሂ በእኔ ቆንጆ ፍሬሽን ጤነኛ ነሽ። ጤነኛ አስራ ሁለት አካላትሽ ምን ዋፈሽ ጤነኛ ነው እና ኑሮ እንደቀጠለ ነው እየቀጠለ ነው። ኑሮ እንደቀጠለ ነው። ያን ለኛማለን እኔ ቆንጆ እህ ነው ዛሬ እንደቀጠለ። ምንም ችግር የለም። ሁሉም ያልፋል፣ ባልመለድም ሁሉም ያልፋል። ችግር የለውም። እና አንድ ደስ ያለ ነገር እኔ ደስ ሲላይ መቼም እናንተም ደስ ይላችሁ እርግጠኛ ነኝ። አዎ ታውቃላችሁ ስለ ዩቱቤ ዩቱብ የአራት ሺ ሰብስክራይብ ይዞ የእጅታ ሰዓቱ አልፎ የሚያስተካክለው ጠፋ ብዬ ነግሬያችሁ፣ አብሽ አብሽሪ ከሌን አናግሪ ከሌን አናግሪ ብላችሁ ነው። ከሌንም ሳናግረው ሁለት መቶ ሪያል ካልኩሌት ሳረጋዝ ወዲህ ስምንት ሺ ሪያል መጣኝ። ዩቱብ የምር ሊከፍለኝ ነው? ይሄን ስምንት ሺ ብር የምከፍለው ወይስ እንዲሁ ምንድን ነው? ቆይ አልኩ እንዲህ እንዲህ እንዲህ የሚያስተካክላለሁ ቁጥር አይነት አይነት አለዋለች እንጂ አለችና፣ ሶፊ መከነ ሰላም ቲዩብ። እኔ ዩቱብ እሰራለሁ ብዬ በዲፍረት ወጥቼ የመጀመሪያ ቪዲዮ ነኝ ላይክ፣ ሼር፣ ሰብስክራይብ ያኔ እንዲሁም ፍሬሽ ነይ ምናምን። አሁን ፍሬሽ ነይ ምንም የማውቀው ነገር የለም። ብዙ ፕሮሰስ አላቀም፣ ግን እኔ የምኖረው እንደዚህ ምን ጅግና ብላ እዚህ ሀገር እያሉ ፌመስ የተባለ ምናምን ከኢትዮጵያ ሳይወጡ በሽታ እናገራቸው ነው። ምን ችግር አለው? አስተዋውቅልሻለሁ። ምን ችግር አለው? ያው ጠንክርሽ ትሰሪያለሽ እንጂ በሌላ ቀን እንደዚ እንደዚ እኮ ብለሽኝ ነበር። ምን ምን ችግር አለው? አስተዋውቅልሻለሁ። አንቺ ጠንክርሽኝ እምቢ የለም፣ ግን ያንን እሺ ያልሽውን ነገር ካልተገበርሽው በቃ አትፈልጊም። በቃ ገባሽ አይደለ? ማስተዋውቅ አትፈልጊም ማለት ነው። ወይም አንቺ ዩቲዩብ እዚህ ወረዳ ላይ እንድትሰሪ ፍላጎት የላትም ማለት ነው። ያቺ ሴት ግን የእሷ ርዚቅና የእኔ ርዚቅ አንድ አይደለም። እሷ ግን ዩቱብ እኔ ዘመድ ያድለኝ በምን አንታወቅ በአረብ ሀገር ሰሪ ጎበዝ እያለ እያበረታታችኝ ሼር እያደረገችልኝ አንዳንድ የሚጠፋኝ ዩቱብ ላይ እንደዚ ብሎ መጣብኝ፣ ምን ይሻለኝ ስና ይሄን ኪ ይሄን ኪ ሳይገባኝ ሲቀር ፎቶ እያነሳች ይሄኛውን ኪ እያለ ቀስት ምልክት እያደረገ ይስልክልኝ ምናምን፣ እዚህ ደረስኩ። አሁንም ምን እየህትሽ እያለው ሞኔታይዜሽንሽ ሞልቶ ሰብስክራይብልሽ ሞልቶ ዝም ብለሽ እንዲሁም ምለፊ ሆኔ እያለሁ ኔ ትሽ ያለችኝ። አዎ አንቺ እያለሽ እኮ ነው። አሁን ብሮ ዘዙ ተጀምሮ አንድ ወንድሜ አህመድ አህመድ ዩቱብ የሚባል ነው። እሱን በእናታችሁ እኔ ፒን ላይ ሊንክ ማስቀመጥ ስለማላቅ ነው፣ ግን ሸር እያረኩላቸው ሸር አድርጌያለሁ። ሸር የማረገውን ገብታችሁ ሰብስክራይብ አርጉልኝ። ታውድ የላችሁም። ታስቂናለሽ እንወድሻለን ምናምን ምናምን ትለኛለች። ውዴታችን አሳኝ በእናታችሁ አስታፍርለብናታቸው አስታክፍር ለብናታችሁ አይባልም፣ ለምዶብኝ ነው። አስታክፍር ለው አስታክፍር ለው እና ፕሮሰሱ ተጀምሮ ደብዳቤ ተጥፏል። የቱ ካምፓኒ ደብዳቤ ልከናል ወደ አሜሪካ ማለት ነው። ያ ካምፓኒው ሲደርሰው ደግሞ ቻና ላይ ይገመገም ምንምንልእና መሸ ስቀናት የሚፈጅ ሳምንታትም ወራትም አላቅም ተገምግሞ ሲያበቃ ማለት ነው። በፖስታ ቤት ስድስት ቁጥር ይላካል። አሉ የሚገርማችሁ፣ ወግዲህም ፖስታ ቤት አለ። ቆይ ልብላ ልብላ። ቆይ ምክንያቱም ስበላ ነው ኢነርጂ የሚኖረኝ የማውራት እንትን ምናምን እና ወግዲህም ፖስታ ቤት አለ። ይኒህ ተሻሽሏል። ምንም የሌለ ነገር የለም። ይሄ ብቻ ይኖሮች ብዬሻለሁል ወግዲ ፖስታ ቤት አለ። አንዛ ፖስታ ቤት ሂጄ ብር ከፍዬ የሳጥን ቁጥር ያሱ ቁጥር ነው የሚያዘው። ባዶ ሳጥን ማለት ነው፣ ያኔ ነፃ የሆነ ሳጥን የሚመጣበት በዛ ዩቲዩብ ተግምግሞ ምንም ነገር ተለለበት ተምን ተምን የጸዳ ተሙስና ተምን ተፖለቲካ የነጠዲያ እንዲሆነ በዛ በቦስ ተታሽኩ ግድ ይመጣል። ሲመጣ ይደውሉልኛል። ከዛ ያ ቁጥር እንደገና ያ ቁጥር ብቻ ነው የቀረኝ። ከዛ ነው ዶላር የሚባለው ዶላር ያው በኢትዮጵያ ተቀይሮ ነው እንዴ፣ የናፈቀም ነገር 200 በኢትዮጵያም ትሁን 500ም ትሁን የቱ ብር ከፈለኝ ብሎ እንደሚሰሩ ማለት ነው። እንደዚያ ብር ነው ይሄ። የቱ ከፈለኝ ገምቱ፣ ስንት እንደ ከፈለኝ ማለት ነው የናፈቀኝ። እና ደብዳቤ ተጥፏል ለይቱም ካምፓኒ ወደ አሜሪካ ደብዳቤ ጥፈናል። ደብዳቤውን ግምገማው አይተው ምናምን እስከሚለው ሁሉም መስበር ነው። እና ፕሮሰሱ ተጀምሮልኛል። ደስ ብሎኛል። እንኳን ደስ ያላችሁ። ዝም ብለሽ አትለፍልፊ ቻናልሽን አሰሪ ብላችሁኛል ብዬ አለፈለፍም። ቻናሉ ተሰራ በኋላ ግን ሰብስክራይብ አላረግም፣ ሸር አላረግም፣ ላይክ አላረግም። እንዴት በደንብ ፍጥጥ አርገሽ ማለት ነው። ዩቲዩብ ሲቀበለኝ ማለት በመሃል በመሀል ማስታወቂያ ያስገባል። ይህ ደግሞ ይሄ ብለሽ ንክት ማስታወቂያ እና ሶፊን ሶፊ መካን ሰላም ብትሉ የድሮ ሰው ስለሆነ ሰርች ቦታው ላይ ሶፊት ሰብስክራይብ አድርግልኝ። በጣም ምረርተኛለኝ። ብዙ ሰው በቃሉ አይገኝም። ለሐል አዚ ሙነቴ ነው። በጣም ምረርተኛለኝ። ብዙ አለቃቸው። ይሄ እየመጣብኝ ነው። ይሄ እየመጣብኝ ነው። ስራት ይሄን ንቂ አልገባኝም። ስራት ፎቶ ስክሪንሹን ታነካና ቀስት ምልክት እቺ ምልክት ያደረኩልሽ ንቂ እያለ በጣም ምረርተኛለኝ ተባብራኛለኝ። እኔን የሞኔታይዜሽን ደሞ በሷ ምክንያት ነው። አህመርቲው በሚባሉ ሰብስክራይብ አርጉልኝ። ቻናሉን ሼር አድርጋለሁ ትናንትና ደስ የሚለኝ ከቪዲዮ ስር ከዚህ ቪዲዮ ስር ማለት ነው፣ ሊንካቸውን ፒል ላይ ብጽፍ ጥሩ ነበረ። እኔ የፈለኩት እንደዛ ነበር፣ ግን አላውቅበትም። ምን ምን ምን ምን ተነክቶ ፒል ላይ እንደሚጻፍ አላውቅም። ገና ኔ ፍሪፍ ነኝ፣ ሮሮሮ ብቻ ነው እና ግን በቻናል የሼር ስላደረግኩት ማለት ነው። ያንን ማስረድታኝ እንዲህ ሼር እንደሚደረግ ሼር ስላደረግኩት ማለት ነው። ሰብስክራይብ አድርጉልኝ ላይክ አርጓት ሰብስክራይብ ምናምን በቃ የሚደረገውን ሁሉ አድርጉ። ወንድሜንም ሼር፣ ላይክ፣ ሰብስክራይብ አድርጉልኝ። አመሰግናለሁ። አህመርቲዩ ነው የሚባለው በእንግሊዘኛ። አህመርቲዩ ብላችሁ ጻፉ። ስረዳ ሳቅ ደግሞ ፊድ ላይ ከኮሜንት ስር ማለት ነው የመጀመሪያው ላይ አስቀምጣለሁ። ሲገባኝ ስረዳ ስማር ሳቅ ማለት ነው። አሁን እውቀቱ የለኝም። ለምን ይዋሻል? እውቀቱ የለኝም። ያላወቁትን አላቅምም ነው። ሸር ማድረግ እንዴት እንደሆነ ገብቶኛል። ሸር አደርግላቸዋለሁ። አላህ ይስጣቸው። በተረፈ ደግሞ አላህ ይስጣቸው። ቅን ልቦችም ቅን ቅን ቅን ከውስጥ ቅን ካለ ማለት ነው ጥሩ ነው። አላህ የሚረዳል ያግዛል ማለት ነው። እና መሽም ደስ ይላችኋል። እንዴት ነው? ይሄና ይሄ እንዴት ነው? ያው ኑሮ እንደቀጠለ ነው። እየኖርን ነው። አልሀምድሊላሂ የትም እንኑር እየኖርን ነው። እና ይሄን ይመስላል። ደሱ ደስ ብሎኛል። ደስ ብሎ እና ደግሞ ማለት ነው ቪዲዮውን ስታዩ መጀመሪያ ላይክ የምትለዋን ተጨናጭ ላይክ ስላችሁ የአሻንጉሊት ምልክቷን ኮሜንት ላይ አስቀምጡኛል። ላይክ አለች፣ ዲስላይክ አለች፣ እንደዚህ አለች። ይችንኩ የምታዩ ሁሉ አንድ ሺህ ሰው አይተሽ በቃ መቶ ሰው አይሞላም ላይክ ላይኩን አይቶ እኮ ነው ደብዳቤውን የሚመልስ ነው ላይኩን አይቶ ማለት ነው ደብዳቤውን ፈርሞ በፖስታ ቤት በግድ ልክድኛ ማን ይሄን ላይክ እንዲያረሱ ሼር እንዲያለው ሼር እንዲያረሱ ሰብስክራይብ እንዲያረሱ ላይክ እንዲያረሱ፣ እና በርቱ ጠንክሩ አላችኋለሁኝ። እና ገጠር እንወዳለን ናምናምናላችሁ። እኔ የገጠር ልጅ ነኝ፣ ኑሮዬም እዛው ነው። አሁን ኑሮዬም ወደፊት እንሻአላ ወደዚያው ነው፣ በመመላለስ ማለት ነው። እዚህም ወግዲህም ተቀመጡ፣ እዚህም ገጠር ተቀመጡ፣ ያው ነው። መብራት ስለ ነው፣ እንደውም አየሩ ምኑ ከሰው ጋር ማህበራዊ ህይወት ምናምን ገጠር ነው እልሀል። ወግዲህ ስሄድ ግን ግቢ ዘግተሽ ነው በቃ ግቢ ዘግተሽ ትውያለሽ። በቃ ጎረቤትሽም ግቢ ዘግታ ን ጎረቤት ነው የምውይ፣ ይደብርሻል። ጭንቅሻ ምናምን በቃ ሙድሽ ጥሩ አይደለም። ገጠር ስቶጂ ግን እዛው አካባቢ ነው። ናይ ቡና ጠጪ ምናምን ምናምን በቃ ትወጫለሽ፣ ትናፈሻለሽ፣ አየር ታያለሽ። በቃ የሆነ ደስ የሚል ነገር አለ። ወደ ጓሮ ትሄጃለሽ ምናምን። እዚህ ጓሮ የለም ምን የለም ክላስ ብቻ ምናም ላይ ነው እላችኋለሁኝ። ወሬ አላብዛባችሁም። የምናገረውን የምለቀውን ቪዲዮ እስከመጨረሻው ተከታተሉ። የዩቱብ ደብዳቤ እስከሚመጣ ድረስ በደንብ ተከታተሉ። የዩቱብ ድብዳቤ ቢመጣ በደንብ ሻር አርጉ ላይክ አርጉ፣ ላይክ አርጉ፣ ኮሜንት አርጉ። ምንም ሌሎች እህቶችንም አበረታቱ፣ ሴት የተባለ አበረታቱ፣ ላይክ አርጉ። በቃ መተው ብሶታቸውን እራሱ እንዲኩኝ እንዲኩኝ ከእዛ ተመልሼ ምናምን ቢሉ ብሶታቸውን ልትረዱ የምትችሉት እናንተ እዛ ያላችሁ ናችሁ። ማንም አይረዳቸውም። ምክንያቱም እዛ ያሉት እዚህ ከአረብ የተበነደ ነው የሚረዱን ንግግራችንንም ሀሳባችንንም በቃ ሁሉ ነገራችንን ብሶታችን እናንተ ናችሁ የምትረዱ። ምክንያቱም እኛ የኖርነውን እናንተ እየኖራችሁበት ስለሆነ ትረዳላችሁ። እዛ ሂዶ ያላየ አይረዳም ለማለት ነው። በሌላ ቪዲዮ እስከምንገናኝ አሰላም አለይኩም ወረህመቱላሂ ወበረካቱ።